ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዩቱብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ፣ እናንተም ሰላም ይብሳልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። ቤተሰብ የሚሆናችሁ እንኳን ሰላም መጣችሁ። ቪዲዮዬ ላይክ ሼር አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ የመጣሁት አንድ አንገብጋቢ ጉዳይ ስላለኝ ወደ እናንተ ለማድረስ ነው ማለት ነው ሀባይቢ እሱ ምንድን ነው? ከብዙዎቻችሁ እርግጠኛ ቲክቶክ ተጠቃሚ ናችሁ። ውስኑ ሰው ነው ቲክቶክ የማይጠቀመው የሆነች ልጅ ቲክቶክ ላይ ስምንት ዓመት ሰው ቤት ሰርቼ እየላኩኝ ባሌ ሰርግ ፎቶ ደረሰ ብላ ቪዲዮ ሰርታ፣ ከዛ በኋላ ደግሞ እህቶችን ለማስተማር ነው እንጂ እኔ አልተበላሁም እንዲህ አልተደረግኩም ብላ መልስ ሰጥታ አይቻለሁኝ። ግን እኔ በእሷ ቦታ ሁኝ ይሰዋራላችሁ በዚህ ረመዳን አስር ላይ አንድ ትህቴ በሚያሳዝን ሁኔታ አረብ ቤት እየሰራች ራሷን አጥፍታለች። በዚህ ምክንያት ማለት ነው። ግን ብዙዎቻችን በኛ ላይ ስላልደረሰ ወይም ደግሞ ሚዲያ ላይ ስላልወጣ አይ ውሸት ነው ወይ ምናምን የሚል ሰዋለ ያች ልጅ እኔ በውሸት መልኩ ለማስተማር ይሁን በምንም መልኩ አቀራረቧ በብዙ እህቶች ላይ ያለ ነገር ስለሆነ አልተቃወምኳትም። ብዙ ልጆች ድፋሽ ይዘቅዝቅሽ፣ አዝነን ነበር ምናምን የሚል ኮሜንት ብዙ አይቻለሁኝ። ግን ትክክለኛ ደግሞ ሚዲያ የማይጠቀሙ ወደ ሚዲያ የማይመጡ እህቶች በየአረቡ ቤት ስብርብር ብለው ያሉ እህቶች አሉ ማለት ነው እና ይህንን የምላችሁ ዛሬ የእሷን ኮሜንት ብዛት ሳይ እርግማን ነው እንዳለ የሚራገም ነው ውሸታ ምናምን እያሉ ውሸት አይደለም እሷ ላይ ውሸት ሆኖ ነው ያያችሁት ብዙ እህቶች ላይ ግን ወላሂ ለአዚም በትክክለኛ ነገር ለቤቴ ቤቴ እያለች አስር አመት አስራ አንድ አመት ሰርታ አገሯ ልትገባ ወርክ ሀያ ቀን ሲቀራት አግብቷል የሚል መረጃ ነገሯት ማለት ነው ወርክ ሀያ ቀን ከዛ በኋላ እሱ ጋር ስትደውልላት አግብታሃል ወይ ብላ ስትጠይቀው፣ አዎ አግብቻለሁኝ፣ ከፈለግሽ ንብረትሽን ላካፍለሽ እችላለሁ፣ ከዛ ውጭ ግን እኔ ከዚህ በኋላ ካንቺም ጋር መቀጠል አልችልም ብሎ ነው ምላሽ የሰጣት። ያንን ምላሽ መቋቋም ሲያቅታት፣ አረቤት ራሷን አንቃ ነው የተገኘችው። እና እህቶቼ የምንላችሁ ፈልጌ ነው አንድ ሰው ሊያስተምር ወደ ሚዲያ ሲመጣ፣ ያንን ሰው ከመንቀፍ ይልቅ በየቤቱ እንዲህ አይነት ነገር አለ የለም የሚለውን ብናስተውል ነው እምለው። ይህንን ይጀ ግን የማወራችሁ አሁንም አሁንም ወላሂ ለአዚም ብዙ ያልነቁ እህቶች ብዙ ያልባተቱ ብዙ በቃ ምንም ያልመሰላቸው እህቶች አሉ፣ ብራቸውን አልዋለበት ቦታ የሚያውሉ እኔ አንድ ነገር የምነግራችሁ ትዳር አፍርሱ ባላ ይኑራችሁ አይደለም ብራችሁን ብሎ የመጣ ሰው መቼም ቢሆን ከእናንተ ጋር መቀጠል ስለማይችል ቢያንስ ከትዳራችሁ ከገንዘባችሁ፣ ከሁለቱ ውጭ እንዳትሆኑ አንዱን እንኳ አትርፉ ነው ምለው። አንዱን እንኳ ጅቢ ጅቢ ማማ አንዱን እንኳ አትርፉ። የብዙዎቻችን ድክመት የሆነውን ነገር በራሳችን ላይ ሆኖ እስካላየነው ድረስ የኔ ባል ይሄን አያደርግም የኔ ባል እንዲህ አያደርግም የኔ ባል እኮ ጨዋ ነው ምናምን ከሌ ጨዋነቱን አለ ጀንብ ተይውና፣ ሲጀመርም ሲወጠንም አጀማመርሽን አገባብሽን በስነስራ ስራ አካል አደረግሽ። ሱብሃነላህ ያለንበት ዘመን በጣም የሚያሳዝን ነው። ደም ስራቸው በገንዘብ የሚንቀሳቀስ እስከሚመስለኝ ድረስ ብዙ ወንዶች ገና ሲጋቡ ምን አለሽ ስንት ብር አለሽ? እኔ ይሄን ያህል አለኝ እሷ ይሄን ያህል አላት በሚል ነው የሚግባቡት ማለት ነው። ይሄ ህይወት ሳይሆን ያው እንግዲህ ንግድ ነው ማለት ነው። አንጭና እኔም ያለንን አንቺም ያለንን ገንዘብ እናሳድግ ነው እንጂ ትዳሩን እንምራው ወይ ትዳሩን እናሳድግ የሚል ላይ አይደለም ሰው ያለው። ስለዚህ ፍቅርሽም ብሎ የመጣ ወንድ ሲጀመር ስለ አንቺ ገንዘብ ምን አገባው? ሊያገባሽም ሊያስተዳድርሽ ከሆነ ገንዘብሽ ጋር ምን አገባው? ፈቅደሽ ወደሽ የምታደርግለት ነው ይዋ ባሌ ብለሽ አንቺ እኮ ሲጀመር እኮ እኛ ሴቶች ትክክለኛ ባል ካገኘን እንኳን ገንዘባችን ማንነታችን እኮ ሰጥተናል አሳልፈን አይደለም እንሰጣለን፣ ምንም ጥያቄ የለውም። ግን አስቀድመው ብዙ ወንዶች ቸክ የሚያደርጉት ገንዘቢቱ ላይ ነው። በቃ የሚያስቀድሙት ገንዘብ ላይ ነው። ታማ ወላሂ ላዜም አረብ ቤት እየሰራ ታማ ስራ እንዳይበላሽ ብሽላታል። የሚያሳስበው የእሷ ህመም ሳይሆን የእሷ ስራ መፍታት ነው። ስራ እንዳይበላሽ ምናምን ወገቧን ታማ በሁለት በሶስት ዙር ስራ አረብ ቤት ደፋ ቀና እያለች እየሰራች ወላ መተሽ ታከሚ ሳይሆን ስራው እንዳይበላሽ ጠንክሬ አሄረን ግን እሷ መጨረሻ ላይ ልትሞት ትወጣለች ማለት ነው። ልትሞት ልትሞት ወይም አገር ልትሸኝ ደክማ ትወጣለች ካረቤት። እኔ በጣም ብዙ ወላሂ፣ ከኔ በጣም በጣም አዋቂ የሚባሉ ትልልቅ ሰዎች በሚዲያ ብዙ ሲያስተምሩ አይቻሉ። ስለ አረብ ሀገር ሴት፣ ስለ እህቶቻችን በጣም ብዙ ትምህርት ሲማሩ እያየ ሲነገር እሰማለሁ። ግን መማር አለመማር የኛ ነው ሲጀመርኛ፣ ደንዘናል። እንዴኔ፣ እንዴኔ እውነቱን ስነግራችሁ ብዙ እህቶቼ፣ ደንዝዘናል፣ ደንዘናል፣ አንሰማም። ሌሽ ማአድሪ ያቺ የሆነችው ችግር እኛ ላይ እኛ ጋር መታጠቅ እስካላረገችን ድረስ በቃ መሳለቅ፣ በሰው መሳቅ፣ በሰው የሆነ ትችት መስጠት የእኛን ቤት እኮ ዙረን አላየ ነው የእኛ ቤት እኛ። እስኪ አንቺ አንቺ የምታዩ ይህን ቪዲዮ የምታዩ አንቺ ህይወት ምንድን ነው ምን ላይ ነው ያለሽ? ነው የራስሽን ህይወት አስተካክል። ስለ ሰው ቤት ተዉትና ስለ ሰው ትችቱን ተውትና፣ ራሳችሁ ጋር እስከሚደርስ ድረስ ጥግ ድረስ እስከሚደርስ አጠብቁ። ሙሉ የምግብ ቤት እቃ ሙሉ ሙሉ እቃዋን ሞልታ ልትሄድ ምንም ሹካ ማንኪያ ሳትቀራት የወጥ ይወጥ ማማ ሳይቀራት ረት ባልካ አገሯ ልትገባ ገባ ወር ከሃያ ቀን ነው የቀራት፣ እችልኝ ማለት ነው። መጨረሻዋ ግን ይሄ ሆነ። ስለዚህ ከዚች ከልጅ ብዙዎቻችሁ ልንማር ይገባናል። እኔ ትናንትና በለቀቀችው ቪዲዮ በጣም እንትን እንዲሁም ብቃቷን እንትን ያልኩት ማለት ነው። ብታውቁ የብዙ ሰው ህይወት አድናለች። ብዙዎቻችን በእሷ ውስጥ ስላለን ማለት ነው። ብዙዎቻችን ህይወታችን ተመሳሳይ ስለሆነ እኔ እንጃ ወላሂ ላዜም ከሀገር ወጥተን ብዙ አመት ስለኖርን፣ ከቤተሰብ አረብ ቤት እየሰራን ስለኖርን ምን እንደሆነ ጭንቅላታችን ባላውቅም ደንዝዘናል። አላህ ወደ ራሳችን ይመልሰን፣ የምናስተውልበትን የምናይበትን አይን ይስጠን ነው ምለው ከዚህ በላይ ልላችሁ አልፈልግም። ልብ ይስጣችሁ። ዙሮ ዙሮ ልጅቷ ልክ ናት። ያም ማለ ይህም ማለ ልጅቷ ላይ የተቃውሞ የለኝም ወላሂ ለአዚም ነው የምላቸው። ሴቱ መማር ቢኖርበት ብዙ የሚያስተምር ነገር አለ፣ ግን እኛ መማር አንችልም። የሚያስተምረውን ቅንጭላት ይወፍቀን። ራሳችሁን ጠብቁ። እየሰራችሁ ገንዘባችሁን ለወንድ አትስጡ። በቃ በአለም ከሆነ መጨረሻ ላይ ስትወሉ ስትገብዱ አብራችሁ መኖር ስጀምሩ ገንዘባችሁ ያኔ አንድ ላይ ይሆናል። ከዛ ውጭ ግን ሲጀመር እኛ የአረብ ሀገር ሴቶች በጣም ከምንም በላይ ምቾት ስለምንሰጣቸው ሚስት መፈለግ ያምራቸዋል ማለት ነው። እኛን ልክ እንደ እናት ይቆጥሩንና የትም አትሄድም ብለው ስለሚያስቡ ሚስት በእኛ ላይ ይፈልጋሉ። በተለይ በተለይ ኢትዮጵያ ከገቡ በኋላ እኛን ጭንቅላታቸው ጠቢ አይደለም ብለው ስለሚያስቡ ፍሬሽ ሴት ነው የሚፈልጉት እዛ ያለችውን አረብ ሀገር ምንም ስደት ያላየችውን እኛ በሰራነው ገንዘብ እነሱ አሞናም ነው ያገባሉ። ማጫ አስልኮ ያገባልች እንዳለ ታውቃላችሁ። አንችም ታቂያለሽ የምሰሚኝ፣ ያንቺ ባልም እንደዛ ስላደረገ ማለት ነው። ማጫ አስልኮ፣ እሷ እዚህ እየፈጋች አፈር ደሜ እየበላች በራባንጀቷ በጠራ ጀርባ ወገቧና ስራ እየሰራች ለሱ ማጫ፣ ማጫ፣ ማማ፣ የኔ ፍቅር ይሄን ላደርግ ነው፣ ይሄ ጎደለኝ፣ ይሄ ምን አለኝ። ያውቁበት አልመቼም። እንደዛ ብሎ አስልኮ በራሷ ብር ያገባ ልጅ አለ። በዚህ ወር ወረበል ካባ ነው ምላቸው፣ ረመዳን ነው እየዋሻው አይደለም። ስለዚህ ያለቀሰችው ለቅሶ ጭንቅላቴ ላይ አለ፣ ቦይሶ አለ። ግን የሰው መረጃ ማውጣት ያለ ፍቃድ ምንም ስለማይጠቅም፣ ብታምኑ መኑ፣ ብትቀበሉ ተቀበሉ፣ ባትቀበሉ ደግሞ የጊዜው ቀን ስለምትቀበሉ ችግር የለውም። የምታደርጉትን ነገር ወቁ። ብዙ ሰው ተምሮ ተማሮ እያስተማራችሁ ነው ያለው። የሚያስተምራችሁን ሰው ደግሞ ከመና ከመተቸት ይልቅ አሀ የኔስ ህይወት ብላችሁ የራሳችሁን ህይወት መገምገም በራሳችሁ መቆም ይልመድባችሁ። ይህንን ነው ልላችሁ የምፈልገው። ለማንኛውም ለነበረን ቆይታ አመሰግናለሁ። ይሄ እየመጣን የነበረው ከመካ ነው። እዚህ ጋር ነው እንግዲህ ባስ የሚያዘው እኛ እየወረድ ነው፣ እዚህ ጋር ማለት ነው ባስ መያዝ የምፈልጉ፣ የት ነበር? ቦታ ሻራ ታህልያ፣ እዚህ መውረጃው ነው።